አሰላም አለይኩም ወረሐመቱላሂ ወበረካቱ ድና የተከበራቸው የቻናላችን የተከታታዮች እንዴት ናቸው? አልሐምዱሊላሂ ረቢል አለሚን፣ ዛሬ ደግሞ እንግዲህ ያው እዚህ ሊብሶ ነው ያለሁት ብያቸዋለሁ። እንግዲህ ያው ይሄ ድሮ የምኖርበት ባለቤቴ ጋር የምኖርበት ቤት ነበረ እና እንደምታዩት የሊብሶ ቤት እንግዲህ እንዳልኳችሁ ግርግዳው ያው ይሰነጣጠቃል እና በትናንትናው ቪዲዮ የውጩ ብቻ ነው የተሰነጠቀው ምናምን እያላችሁ ነበረ እና እንደምታዩት ውስጡ ራሱ ልብ ካላችሁ የተተራተረ ሞልቶታል። እንዲሁም ያው ዝም ብዬ ነው የቀረጽኩትና እንደምታዩት እዚህ ጋ አሁን በጣም እየተተረተረ ነው እና እንደ አዲስ አስር ጊዜ ነው የሚከለሰው ቀለሙ ራሱ ይወድ ቃል ምናምን እና አንትኑ ብቻ አይደለም ምላችኋለሁ፣ ውዶችዬ እና ለማንኛውም ኑ ቡና ንጠጣ ቡና እየጠጣን ነው። ያው እኔ ባልኖርበትም ሌላ ቤተሰብ አለበት እና ወደ አማቶች ጋ መጥቼ ነው ይሄንን የመሰለ ምሳ ተሰርቷል። እንግዲህ ያው እንደዚህ አድርገን በልሸሸት ቢልም ስናቀርብ ተዘርግፎብኝ ነው ሩዙ እና እንደዚህ አድርገን አዘጋጅተን አቅርበናል። እንግዳ ያው አለብን እና ለዛ ነው እያዘገጃጀን ነው። ይህንን ይመስላል እንግዲህ ደግሞ የዛሬውን ውሎዬን ላሳያችሁ ብዬ ነው። ሌላው ደግሞ ዳቦ ተጋግረዋል። እዚህ ጋር ዳቦ ጋግረናል፣ ቡና እናፈላለን እና ይህንን ይመስላል የዛሬ ውሏችን። ሌላው ደግሞ ላሳያቸው የፈለግኩት ነገር እዚህ ጋር አልጋ አለ። ይሄ አልጋ እንግዲህ ሰላሳ ሺህ ብር ነው የተሰራው። በነገራችን ላይ የዛሬ ሶስት አመት አካባቢ እኔ ሳሰራ ወደ አስራ አራት ሺህ አካባቢ ነበረ። አሁን እንደምታዩት በሚገርም ፍጥነት ሰላሳ ሺህ ብር ገብቷል ማለት ነው እና ይህን የመሰል አልጋ ሰላሳ ሺህ ብር ነው ማሰራት የፈለጋችሁ፣ እንግዲህ በዚሁ አጋጣሚ አናግሩኝ ማለት ነው። ሌላው ደግሞ ይሄ ካምፎርት ማለት ነው፣ ያው ኢትዮጵያ ውስጥ ካምፎርት ነው የሚባለው፣ ይሄ ለሀፉ ማለት ነው። እንደምታዩት እንደዚህ ነው ውስጡ፣ ይህንን ይመስላል ከላይ ልክ የብርድ ልብስ እንትን ያለው ግን ውስጡ እንደምታዩት ልስልስ ያለ ነው። አንሷላው በጣም አሪፍ ነው። ፍራሹ ደግሞ ያያችሁት ፍራሽ ማለት ነው፣ አስራ ስምንት ሺህ አምስት መቶ ብር ገብቷል ማለት ነው። አሁን ላይ እንግዲህ አሁን የተገዛበትን ዋጋ ነው እየነገርኳችሁ ያለሁት። ይሄ ደግሞ ለሐፉ ሦስት ሺህ አምስት መቶ ብር ነው። ከላይ እንደምታዩት ልስልስ ያለ ነው። የብርድ ልብሱ ዘር ቢሆንም ግን ይሄ ያው ቀለል ያለ ነው። እንደምታዩት ውስጡ ልክ እንደ ጥጥ ነገር አለ አይደለ? ልክ ሳውዲ አሻንጉሊት እንደምንገዛው እዛ ውስጥ እንደሚገባው አይነት እንደዚህ አይነት ጥጥ ነገር ነው ያለው፣ እና ቀላል ነው። ስታጥቡትም ቀላል ነው እና ሶስት ሺ አምስት መቶ ብር ነው ይሄኛው። እስከ ኮሜዲ ነው ያው ያው አልጋው ሰላሳ ሺ ብር ማለት ነው። ይህንን ይመስላል። ሌላው ደግሞ እንደምታያቸው እዚህ ጋር ጫጩቶች አሉ። እንግዲህ እነዚህም ያማቶቼ ናቸው፣ እና የሊብሶ ቤት እስኪዩት እንዴት ነው? ብቻ ደስ አይልም? የገጠር ምናምን ከብቶቹ ምናምን፣ ቆይ ያሳያቸዋሉ ከብቶቹንም። እና የሚገርማችሁ ጋራው ስር ነው ያለው ላይ ይሄ ተራራው የሚታያችሁ ከዛ ጥግ ነው። እና አማቶቼ እዚህ ነው ያሉት፣ እና ቦታው እንደምታዩ አሪፍ ነው። ሊብሶ ሁሉም ሰው በነገራችን ላይ ሰፋፊ ቤት ሰፋፊ ቦታ ነው ያለውና ቤቱ ግን እንደምታዩት ያው ይሄ ራሱ እንደምታዩ በረንዳው ራሱ እንደዚህ እየተተረታተረ ነው። ይሄ ራሱ አዲስ ነው ቤቱ ወላሂ። እና ያው የሊብሶ ቤት ይሄው ነው። ከአሰራር ነው ከአናጺው ነው ከምናምንም እያላችሁ ስለሆነ ነው እንግዲህ በትላንትናው ቪዲዮ ላይ ማለት ነው እና ካሰራሩ አይደለም። በዛ ላይ ደግሞ አልተወጠረ ሆኖ ነው። ሽቦ የምትሉም አላችሁ። በደንብ ነው ሽቦ ተወጥሮ የሚሰራው ግን አገሩ የምስጥ አገር ነው አንደኛ፣ ሁለተኛ ደግሞ ዋልካ ነው። ሶ ምስጥም ይበላዋል እንጨቱ ውስጡ ቡል ያለ ነው። አይታችሁታል ቪዲዮውን ማለት ነው። እና እንደዛ ነው ከአናጺም ችግር አይደለም ከአገሩ ነው ከቦታው ነው። ያው አሁን ላይ እንግዲህ አይሰነጠቅም እየተባለ ከሌላ ሀገር አፈር እየመጣ እየተሰራ ነው። እንደነገርኳችሁ ግን ወላሂ ቤት ስትሰሩ ማለት ነው የምመክራችሁ ነገር ምንም ይሁን ምንም፣ ሶስት ክላስ የምትሆን ሁለት ክላስ ብሎኬት ቤት ስሩ። በቃ ዋጋው ሁሉም አንድ ነው። የሰሩትን ጠይቋቸው፣ ብሎኬትና ጭቃ የሰሩትን፣ የእንጨት የሰሩትን ጠይቋቸው። ዋጋው ምንም ልዩነት የለውም። ስለዚህ ምን አለፋችሁ እንጨት ጋር ማለት ነው። እና መመክራችሁ እንደዚያ እንድታደርጉ ነው። እና እነዚህ ደግሞ የዋቸው ስኪ በሮቹ ምናምን ከብቶቹ አያምሩም። በጣም ነው ደስ የሚሉት አካባቢውም ደስ ይላል። እና ይህንን ይመስላል ቦታው ሊብሶ ማለት ነው ያው የአማቶቼ ቤት ነው እንዳልኳችሁ እነሱ ጋነኝ። ዛሬ ዘና ፈታ እያልኩኝ ነው ወደ ሌላ ወደ ማነስም ወደ ጎራርባ ወሰኑ ምናምን ሄዳለሁኝ እንሻአላ ደግሞ እዛ ያለውን አየሩን ሁሉንም እንትንላችኋለሁኝ ማለት ነው፣ ቀርጽላችኋለሁኝ። ቪዲዮውን ተወድታላችሁ ብዬ አስባለሁኝ። ያው ተከታተሉ፣ አዳዲስ ነገር እለቅላችኋለሁ። በተለይ የገጠር ህይወትን የሚያስታውሳችሁን ሁሉ የምለቅላችሁ ይሆናል ማለት ነው። እዚህ ጋ እንደምታየት በጎችም አሉ። በጎች ያው ከእንግዲህ አሁን መሸት ብሏል እየመጡ ነው ከቤታ ወደ ቤት እየገቡ ማለት ነው። እስኪ ጠጋ ብዬ ላሳያችሁ ደግሞ ይህን ይመስላሉ። ደስ ይላሉ። ማሻላ በተለይ ገጠር እንደዚህ ስትሄዱ ከብቶቹ፣ በጎቹ፣ ምናምን አካባቢው ያለው አየር ሁሉ ነገር ብቻ ደስ ይላል። በጣም አሪፍ ነው፣ እና ይህንን ይመስላል እንግዲህ ትውስታ ማለት ነው የገጠር ቤተሰቦቻችሁ ሁሉ አገሩ ምናምን የናፈቃችሁ ቁሳቁሱ ሁሉ ምናምን ያፈቃል አይደለም። እና በዚህ እያያችሁ አስታውሱት እላችኋለሁኝ። እንሻላ እንግዲህ በቀጣይ ቪዲዮ በአሪፍ ቪዲዮ እንደመጣ ተስፋ አድርጋለሁኝ። እናንተም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አላህ ሰላማችሁንም ብዝት ያድርግልኝ። ሀገራችንም እንግዲህ ሰላም ያደርገው። በቀጣይ ቪዲዮ ተመልሼ እስከምመጣ ላይክ እያደረጋችሁ አላህ ይጠብቃችሁ። እኛንም አላህ ይጠብቀን። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።